አዩ ጠፍጠስ እንግዲህ እንደምታዩት ያገኘችውን ትጠፈጥፋለች ይ ማለት ነው። ያገኘችውን በየጎዳ ነው መጠርቀም፣ ያገኘችውን መሳዴ በለው፣ ያገኘችውን መርገጥ ሆነ ስራዋ ማለት ነው። ላኪን እንግዲህ እስቲ ዛሬ ሰይድ ምንድን እያረገ ነው? ወይስ አዩ ምን እያረገ ነው? አዩ ፍታኝ እያለች ነው። ሰይድ ደግሞ እልል ብዬ አልሐምዱሊላ ብዬ ፈታሻለሁ። ምክንያቱም ትዳሬን ቤቴን የበተንሽ ወይም ደግሞ ጨፈላከሽ አንቺ እንጂ እኔ ወድጀሽ አፍቅረሽ አደለም እያለች እያለ ነው እንግዲህ። እስኪ አብረን እንመልከት ቪዲዮውን ዴ ወደ ቪዲዮ ማለት

ሳይድ እንግዲህ ህዝብ ላይ ደግሼ እንዲያገባውሽ ደግሼ እፈታሻለሁ። ደግሼ እንዲያገባውሽ

ሸጋው አይ በግያል ከኝ አይ በግያ ከን አይ በግዩ እኔ እንደው ሰይድ እንደው አልመለከት ብለህ ነው እንጂ ብታየው ኑሮማ ትነቅላለህ። ያችንን ቡልና ቡሎ የምትባል ሴትዮ ብታገኛት ይዘህ እንደው ቋንጣ እንደው ድርቅ ነበር የምታረጋት። እንደ አንድ ጊዜ ሰጥት ይስቃት ነበር የምትደርገው። ለማንኛውም ማለት ነው እኔ እንባውን የጨረሰ በሳቅ ማን ነው? እኔ በሳቅ ፍልትናልኩት። ለማንኛውም ሁለት ሁለት የምታገቡ ወንዶች ረገጥ አድርጋችኋል። ያዛችሁ ሁለተኛይቱ ተኋላ የመጣይና ወጣ ስለሆነ ሱመያ ቀመም ወንዷ ጀግናይቱ እንግዲህ ያው በሷ የመጣ የለም። ድርድር ሱመያን የነካ የለም። በረካ ብላ ቄጧን እያላለ እንግዲህ ሰየው ዛሬም ቀበቶ ተመዘዘላለ ሀይ ብላ ብላ እኮ ዱርዬ፣ ሴት ዱርዬ ዛመጣ የሳይዴ ልታስተበድ ልታዘበድበው ልታዘበድበው እኮ ነው።

እንደዚህ እየደረገመች እያሰጣች እንደዚህ ያገኘችውን አዩ፣ እየቀለጠመኝ እስኪ ተመልከቱት። በቀደም በአንዷን ደረገመኝ፣ ደግሞ ዛሬም እንደዙ ደርግ በያገኘችበት እያገኘችበት በየምንገድ ሁሉ ጠረቅ ታረጋቸዋለች። ረበያለበሽ ጭ ነገራችን ሁሉ ተረጋችሁ እንዴ? ሱመያን እንዴ አስበሽ እንዴ ሱመያን ብታገኛት እንዴ ማለት ነው? እንደ ማንኛውም አንቺ ታሁን በኋላ እነዚህ ሱመያ ምን አለች? ሱመያ ምክር ብትይዤ ባጥሽ ነበረ ሁሉ ተዝኩሉ ማለት ምን አለች? ሱመያ ሱመያ ያለችሽ ጓደኛ መርጠሽ ያዩ ጓደኛ አይሆኑሽ። በዙሪያሽ ያሉ ጓደኛ ላንቺ ጓደኛ የሚሆኑ አይደለም፣ የሚረቡ ጓደኛ አይደለም፣ ያሉሽ ጓደኛ አይሆኑሽ ብላሽ ነበረ። ጓደኛ አሁንም እነዚህ የሚረቡሽ አይደለም፣ ቤትሽን አፍርሽ ትዳርሽን አፍርሽ ብላ የመጣችሽ የመጣችው ሱመያ ጋ ተስማሚ ብላ ሳይሆን እኮ እሱ መያ ለምን ጫማ እግሯ ጫማ ላይ ወርቀሽ ሳይሆን ተሷ በልጣ ደው ብለሽ ጠቅለለሽ አይ ነው ተባልሽ። እዛ ይኸው ለዱላ አበቁሽ። ይኸው ያው ሁሉ በአደባባይ እያወጣ ወይ በአደባባይ በየ ደሽ የተለበለ ወጣ።